በሶሻል ሚዲያ ደግሞ እንዲህ ያለችውን ሴት ወይ ገንዘብ አላት ወይ መልክ ያላትን ሴት ደግሞ አንዱ ቀርብና እሞትልሻለሁ፣ እኔ ዘቀዘቅልሻለሁ፣ እኔ ያላንቺ መኖር የለብኝም ይላል። እሺ፣ አሁን እኮ የእነሱ ተረት ተረት የሁሉም ተረት ተረት ስለሆነ ቆን ሁሉም አራችሁ ጠብ የመጣለታ እሷም እሱን ጥም በሳቸውን ይዋሉ

ጥም ብርኩሳቸውን ይጣጣላሉ ማለት ነው። ጥም ብርኩሳቸውን አልኳቸው ኑ መድኃኒት ለወስድ ሻቦ እንትን ምንድን ነው ልበላ ስለሆነ ኑ ላብላችሁ። አዲያ በዛውም ላይ አሁን እናንተ እኔ አፍቴ ላውስ ምንድን ነው ማለታችሁ አይቀርም ይላል። እሺ አሞኛል ይሻል ይያል። ደስ ነግርሻለሁ። አዎ ታውቂያለሽ፣ በዛኛው ሚዲያ ላይ ተናግሬያለሁ።

እና ለማንኛውም ወገኖች በሶሻል ሚዲያ ላይ እንደዛው እንዴት ተገናኛችሁ? ወይዛው ራስ በራሳችሁ ተፋቱ። እኛ ቤተሰቦቻችን ያውቃሉ። በቤተሰቦቻችን ፊት እንደዚህ እንናገራለን። አጥላላችሁ እኛ አባት ነን እናትነን አባት ነን እናት ነን። እኛ ምን አገባኝ እስኪ

ለሶስት ለአራት ትደር ብሎ ያለህ ለሶስት ለአራት ትደር ያለህ እኮ ለነገረህ አሁን ሶስቱም አንዴ ቢያደርግ ዝም ምን ታደርጋችኋለህ ቆይ እዛችም ጋህዴህ እንዲያበደው እሷ ጡል ብለህ ትመጣለህ እዚህችም ጋህዴህ እንዲያበደው እሷ ጡል ብለህ ትመጣለህ ሶስቱም አንዴ ቢያደርግ ዝም ምን ታደርጋችኋለህ ቆይ የበግ እርባታ ልትፈልቅ ልትፈልቅ ነው ወይ የግልገል እርባታ ልትፈልቅ ነው

ከዛ በሶሻል ሚዲያ ላይ ተወጣና እንዲሁኝ እንዲሁኝ እንዲብላኝ አግብቼ ሁለተኛ አግብቼ ሶስተኛ አግብቼ ትላለህ። የዛን ሰዓት ላይ ልንገርህ፣ ቡጭ ቀርጎን ባፋ ጉሶ አንተን እንዴት ሁለተኛ ትታ ሴት ያስፈልግህ ማለት ነው። እዛችም ዘንድ ያለው ያው ነው። እዛችም ዘንድ ያለው ያው ነው። በቃ ያቺ ሚስትን በስነ ስርዓት ልጆቹ ማሳደግ አለብህ።

አቤት ቤት አቤት እና ለማንኛውም፣ ይመስላል ዛሬ የመጣሁበት ሴቶችዬ፣ በየሶሻል ሚዲያው እየወጣችሁ ብራንክ ለአርጋ ሚስቴን እንዲልበልና እያለ እያታለለሽ ሀቃቁን እያናገረሽ ነው ያለው። ወይም ፍቅረኛን እንደዚህ አሪኬ ላናግራት ብሎ ሀቃቁን ነው እያናገረሽ አለው ከፋሽ። ስለዚህ ተጠንቀቂ፣ ሄ ተጠንቀቂ ወንድሜ

እንዴት ነው ያለችው ሀይለኛ ያገኘች እለታ ኮልሳ ትለቅሀለች መንቀሳቀሻህን ሲጋ መድረሻል እና ሀይ ሚና ብሩክዬው እንግዲሁ ነው በዚህ አይነት ያው ታላያ ይሁን ወደው ተወልና ያለው ግዲሁ ምን ብሩክዬ ምን የእሷን አልጠብቅም ቤት ይሄድ ያለው አልፈልግም አለ ሰው የልቡን ተረገ በኋላ

ያው ትናንትና ተለያየን ብለው እንግዲህ በር ተቆፍቆፍ፣ ተነግራት አብሮ አድሮ እንደገና በር ቆፍቆፍ ነው። እኔ እየቀሰቀስኳት ነው፣ በር ተቆልፎ ነው። እሺ ደህና። እንደዚህ ያለው ወሬ እናንተ በጣም

ትልቁ እንጀራ ናችሁ። አብራችሁ እየኖራችሁ ይሄ ንበል ይሄን